የጳጳስ መናፍቅም አለ። ይገርማችኋል። መናፍቅ ከመመናን ብቻ አይደለም። የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ኒስጢሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲተ አምላክ አትባልም ብሎ የካደው ኒስጢሮስ ጳጳስ በ381 ዓ ም መጋቤ ሐዲስ እሸቱም ዝምታቸውን ሰበሩ። ማስተማር ካልቻል ጳጳስ መሆን የለም። መቀደስ ካል ጳጳስ መሆን የለበትም። መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም። አሁንኛ የምንታመሰው የምንጠበሰው የምንሰቃየው የምንባላው የምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ ያሳረፍ ነው። ጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሯችን እሾሃማ ሆነ። ነገሮች እያሰጉ ነው።

ዛሬ ግን በዚህ ቤተክርስቲያን መካከል ጳውሎስ ሆኝ መጥቻለሁ። የተወደዳችሁ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረሱ ላይክና ሼር ማድረጋችሁ እንዳይዘነጋ። የተወደዳችሁ ኦርቶዶክስ ያን ይህንን መረጃ እንግዲህ ላይክ በማድረግ ጀምሩልኝ። ዛሬም በርከት ያለ ሀሳብ እየላችሁ መጥቻለሁ። የምታደምጡ የምትማሩበትን ስለዚህ ሁላችሁም ትብብራችሁ በማሳየት ጀምሩ እያልኩኝ በቀጥታ ወደ መረጃችን አመራለሁ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይ ሳለም ቅዱስ ሥላሴ ክብር ምስጋና ይድረሰው። ወላዲተ ቃልም አምላክ አቁራይ ተማት ሰአሊተ ምሕረት ቤዛዊተ ዓለም ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን አስሩ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። ውድና ክቡራት ቤተሰቦች ዛሬም እንግዲህ አዲስ ርዕሰ ጉዳይ የምንማርበትን መረጃ ይዤ መጥቻለሁ። ሁላችሁም ታዲያ መረጃው እንዲዳረስ ላይክ በማድረግ እንድትጀምሩልኝ በፍጹም ትህትና እጠይቃችኋለሁ። በቅድሜ በጣም የወደድኩትን አንድ ቪዲዮ ላጋራላችሁ። በዚህ በቤተሰብ ጨዋታ ላይ የሆኑ ህጻናት ጋር ቀርበው ነበር እና በጣም የወደድኩትና የተማርኩበት ስለሆነ እስቲ እናድምጥ

ዘማሪ ይልማ ኃይሉ የእኛ ሰፈር ሰው ነው። ባይገርምም የውሬ ልጅ እኮ ነው። በጣም እኮ ድርቶችን በጣም ደስ ያሰኛል እንዲህ አይነት ትልልቅ የሚዲያ ተቋማት ላይ ኦርቶዶክሳዊ ነገሮችን ማንጸባረቅ በጣም ብዙዎችን የሚያስተምርና የሚመለስ ነው ሲታይ ቀላል ይመስላል ግን ደግሞ በጣም በጣም ትልቅ ሀይል ስለሆነ እና የት አጋጣሚዎችን እንጠቀም ለማለት እወዳለሁኝ በሌላ በቀደመ ህይወቱ አገልጋይ ደምሮ ይባላል አሁን ወንድማችን ደምረው ነው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም ስመ ክርስትና ሰጥቶታል ምስክርነትን እንዲህ ሆኖ ሰጠም። ትናንት ሳኦል ነበርኩኝ፣ አሁን ደግሞ ጳውሎስን ለመሆን እወዳለሁ። አሳዳጅ ነበርኩኝ፣ አሁን ስለ ክርስቶስ የምሳደድ ልሆን እወዳለሁ ብሏል። እንካታ በመንፈስ ቅዱስ አራቱ አምላክ ሊሜ በእናንተ መካከል እንድገኝ የፍቅር የሞዳትና የማከብራት ቅድስ ድንግል ማርያም ክብር ስለሰሩ እውነት የሚላችሁ የጠፋው ልጅ በእናንተ መካከል ተገኝተዋል። ትናንትናዎችን እችን ቤተክርስቲያን የማሳድ ሳውል ነበርኩ። ዛሬ ግን በዚህ ቤተክርስቲያን መካከል ጳውሎስን የመጠጫ የዚችን ቤተ ክርስቲያን ታሪካዊ ዳራ ትውፊቷን፣ ቀዶሏን አደባባይ ላይ አመሰግናለሁ፣ አመሰግናለሁ። ሞቅ ያለ ምስጋና አቅርቡ። ምናልባት ብዙ ብዙ ሀሳቦችን ብዙ ነፍሳትን ደግሞም ከእሱ ጋር ይዞ እንደሚመጣ ተስፋ እናደርጋለን። እንኳን ለመቤታችን በዓል አደረሰ እንኳን አደረሳችሁላችሁንም። እንደተለመደው አሁን እንግዲህ እግዚአብሔር ይመስገን ከሳኦልነት ወደ ጳውሎስነት መጥቻለሁ ብሏል። በጣም ደስ ያሰኛል። ማንም ሰው ስለ ራሱ ምስክር መሆን አይችልም። ዲያቆን ያደርጋል አበጋ ሰው እንደ ክርስትና ያለ ቀድሞ በብዙ ነቢያት የተነገረ እውነት ያለው ማንም የለም ማንም የለም። ካጠገቡም የሚደርስ የለም ማንም። ሂንዱይዝም ቢባል ቡድሂዝም ቢባል እስልምና ቢባል አንድም ምስክር የላቸው። እግዚአብሔር የሚሰራውን ስራ በምስክር ነው የሚሰራው። ያ ደግሞ እሱ ምስክር አስፈልጎት ሳይሆን እኛ እንድንጠቀም ነው። አንድ ሰው አሁን ከመሬት ተነስቶ እንዲህ ነው ቢል እንዲህ የፈጠረው ላለመሆኑ ምን ማስረጃ አለን? ግን ከብዙ ጊዜ አስቀድሞ በአንድ ሰው ብቻ አይደለም፣ በብዙ ሰዎች የተነገረ ከሆነ ነገሩ እውነተኛ ነው ማለት ነው። ስለዚህ የነቢያት ትንቢት አስቀድሞ መነገሩና ክርስቶስ በዛ መሰረት መስራቱ ለሐዲስ ኪዳን እውነተኛነት ምንም አቻ ተወዳዳሪ የሌለው ምስክር ነው። ዕለተ ዓርብ ላይ ሆኖ እያየ የጻፈው ነው የሚመስለው። ግን ኢሳይያስ ይህን ሲጽፍ ከክርስቶስ ከህማማቱ ከስጋዮ ስንት ዓመት ቀድሞ ነው ይህን የጻፈው የሚነግረኝ ሰው አለ? ኢሳይያስ ከክርስቶስ ስንት ዓመት ይቀድማል? ሰባት መቶ ዓመት ወደ ኋላ ነው። ቅድመ ልደተ ክርስቶስ ሰባት መቶ ዓመት አካባቢ ነው ኢሳይያስ የነበረው። ስለዚህ ልክ አሁን ወደፊት ዓለም ሰባት መቶ ዓመት ከኖረ አናቅም፣ ሊኖርም ይችላል ላይኖርም ይችላል ዛሬ ሆኖ ከሰባት መቶ ዓመት በኋላ የሚሆነውን ነገር መዘገብ ማለት ነው። የሚገርመው ኢሳያስ ይሆናል እያለ በወደፊት ትንቢትም አለም የተናገረ ይጨነቃል፣ ይሰቃያል፣ እንደ በግ በሸላቾቹ ፊት ዝም እንደሚል በግ ይሆናል እያለ አይደለም ያለ። ተጨነቀ፣ ተሰቃየ እያለ ነው የተናገረ። እርግጥ ነዋ ከእግዚአብሔር የተቀበለው ስለሆነ። እንግዲህ ይህ በአዲስ ኪዳን እንዳለ መፈጸመው የሚታወቅ ደስ የሚያሰኝ ነው በእውነት ስለ ምስክርነት የተናገረበት ነው። ዲያቆን ሄኖክ ኃይሌ ክርስትና እንዴት ወደ ኢትዮጵያ ገባ የሚለውን በጣም ብዙን ሀሳብ አንስቶ ነበርና ጥቂቱን ደግሞ እንደሚሆን እንደሚሆን ያደረግኩትን ላስደምጣቸው። ሁላችንም እጅ ላይ ያለው የኢትዮጵያ መገበያ ገንዘብ ላይ አንድ አረፍተ ነገር አለ፣ ለአምጩ እንዲከፈል ሕግ ያስገድዳል የሚል የሁሉም ብር ኖት ላይ አለ። መቼስ እስከዛሬ ካላነበብነው ጭራሽ የነባ ፍላጎት የለንም ማለት ነው። እና ለአምጩ እንዲከፈል ሕግ ያስገድዳል ይላል። የአሜሪካን ዶላር ላይ ደግሞ ኢንጎድ ዊትረስት ወይም በእግዚአብሔር እናምናለን ይላል እንበልና የኢትዮጵያ ገንዘብ ላይ ከዚህ የተሻለ ትንሽ መንፈሳዊ ነገር ቢኖረው ምን ይመስላችኋል? ለምሳሌ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ቢባል፣ ወይ ደግሞ እንደው መልካም ቀን ይሁን ብሩህ ቀን ይሁንላችሁ ወይም ይህን ገንዘብ እንደው ለደና ነገር አውሉት የሚል ምክር ነገር ቢኖረው ምን ይመስላችኋል? ይህ ምኞት ብቻ አይደለም። በነገራችን ላይ በኢትዮጵያ ታሪክ መንፈሳዊ ሀሳብ ያላቸው መልእክቶች የነበሩበት የመገበያ ገንዘብ ወይም ሳንቲም ነበረ። ለምሳሌ ክርስቶስ ከኛ ጋር ነው፣ ይህ ገንዘብ የያዙትን ሰዎች የሚያስደስት ይሁን ወይም ደስ የሚያሰኝ ይሁን የሚል ምኞት ከአገሪቱ ንጉስ ለህዝቡ የተላለፈበት ነበረ። ፍቅር ደስታ፣ ሰላም ከሁላችሁ ጋር ይሁን የሚል ነበር። ይሄ መቼ ነው? በየትኛው ዘመን ነው ካላችሁ፣ የኢትዮጵያ የመጀመሪያው ክርስትናን ብሔራዊ ሃይማኖት ያደረገው ንጉስ ንጉስ ኢዛና በነበረበት ዘመን ነው። በንጉስ ኢዛና ሳንቲሞች ላይ መስቀል እጅግ በጣም መንፈሳዊ መልእክት ያላቸውና ተመልካቹን የሚሰብኩ የሚያስተምሩ በጣም ደስ የሚያሰኙ ሀሳቦች ያሉት ገንዘቦች ነበሩ በኢትዮጵያ የኢትዮጵያ ክርስትና ከመጀመሪያው ክፍለ ዘመን እስከ አራተኛው ክፍለ ዘመን እንዴት ነው የነበረው ክርስትና ወደ ኢትዮጵያ እንዴት ገባ ክርስትና እንዴት ነው ወደ ኢትዮጵያ የገባው እንግዲህ በዚህ በዲያቆን ሄኖክ ኃይሌ ኦፊሻል በሚለው የዩቲዩብ ቻናል ላይ ገብታችሁ እንድትከታተሉ ጋብዛችኋለሁ ወደ ኦርቶዶክሳውያን ወደ ቀጣይ መረጃ እናምራ። ሀገር አሜሪካን እንግዲህ ጠርቶ ነበረ። ዓለም ፍጻሜ መሸሸጊያው ቤት ለዓለም ፍጻሜ መሸሸጊያ ቤትን አሜሪካ የገነባች ነው ተባለ። ጉድ ነው። እንግዲህ ቤት ሰርተው ከዓለም ፍጻሜ ሊያመልጡ ማለት ነው። ሀገር አሜሪካ ላይ ያለውን ክፍተት ነው። እና አድምጥ። አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ ማጠናቀቋ ተሰማ። በዋነኛነት ባለስልጣናቶቿንና ባለጸጎችን ከሞት ለማስመለጥ የተገነባው ይህ የምድር ውስጥ ከተማ ግንባታውን ለማጠናቀቅ 21 ትሪሊየን ዶላር መፍጀቱ ተነግሯል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የነበረው እንዳልነበር እየሆነ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገር በከፍተኛ ፍጥነት ወደ ፍጻሜ ዘመን እያዘገመ ክስተቶች የእልቀት ዓለምን ዋዜማ እያበሰሩ ይመስላል። ወደ ዳግም ምጻት መቃረባችንን ጸሐፍት በሾለ ብዕራቸው እየከተቡ ሲሆን አሁን ላይ የሁሉም ትኩረት ኃያሉ አሜሪካ መሆኗ እየተነገረ ይገኛል። ይህም ሊሆን የቻለው አሜሪካ ለዓለም ፍጻሜ መሸሸጊያ የሚውል ከተማ ከምድር በታች ገንብታ አጠናቀቋ ከተሰማ በኋላ ነው። በዋነኝነት ባለስልጣናቶቿንና የናጠጡ ባለጸጎችን ከሞት ለማስመለጥ የተገነባው ይህን የምድር ውስጥ ከተማ ገንብቶ ለማጠናቀቅ 21 ትሪሊዮን ዶላር መፍጀቱ ተነግሯል። በፕሬዚዳንት ጆርጅ ሀርበርት ዎከር ቡሽ ዘመነ መንግስት የዋይት ሀውስ የቀድሞ ባለስልጣን የነበሩት ካትሪን ኦስቲን ፊትስ ነገሩኝ ብሎ ኒውዮርክ ፖስት እንደዘገበው የአሜሪካ መንግስት በድብቅ በትሪሊዮን የሚቆጠር ዶላር ወጪ አድርጎ ሀብታሞችና ባለስልጣናት የሚጠለሉበት የምድር ውስጥ ከተማ ሲገነባ ቆይቷል። እኚ ይህ የቀድሞ ባለስልጣን እንደሚሉት የክፉ ቀን መሸሸጊያዎቹ ከግሪጎሪያኖች 998 ጀምሮ መገንባት የጀመሩ ሲሆን እስካሁንም ወደ 170 የሚጠጉ መሸሸጊያዎች በኔትወርክ ተሳስረው በተለያዩ ቦታዎች በመሬት ውስጥ ለውስጥ ተገንብተው አልቀዋል። ይህ አሜሪካ ከምድር በታች የገነባችው የመሸሸጊያ ከተማ በውስጡ ብዙ መገልገያዎች ይዟል የተባለ ሲሆን የሆቴሎች መንደር፣ ሲኒማ ቤት፣ የመገበያያ ቦታን ጨምሮ ማንኛውም አይነት ቅንጡ የመዝናኛ አገልግሎትና በምቾት ለመኖር የሚያስፈልጉ ዋና ዋና ነገሮችን ይዞ የተሰራ ነው ተብሏል። ፕሬዚዳንት ጆርጅ ኤች ደብልዩ ቡሽ የስልጣን ዘመን ከግሪጎሪያኑ 1989 እስከ 1990 የቤቶች እና የከተማ ልማት ረዳት ጸሐፊ ሆነው ያገለገሉት ካትሪን ኦስቲን ፊት አሜሪካ እና ያገኘ የምድር በታች ከተሞች ስትገነባ ከ1998 እስከ 2015 ባለው ጊዜ ውስጥ ብቻ 21 ትሪሊዮን ዶላር ወጪ ማድረጓን ተናግረዋል። የሆነው ሆኖ ዘመኑ ከሸማኔ መወርወሪያ ይልቅ እየፈጠነ ሁሉም ነገሮች በከፍተኛ ፍጥነት ወደ ፍጻሜን ዘመን እያዘገሙ ክስተቶች የዕልቀተ ዓለምን ዋዜማ እያበሰሩ ባለበት በዚህ ወቅት ምድራዊ ሀብት የሌለው ምስኪን በንስሐ ከጥፋት ለመዳን ፈጣሪውን ሲማጸን፣ ሀብትና ጉልበት የተረፋቸው እንደ አሜሪካ ያሉ የዓለማችን ሀያላን መንግስታት ደግሞ ዜጎቻቸውን ከምጽአቱ ቀን ለማዳን መሸሸጊያ እየገነቡት ጥረት ማድረጋቸው የሰሞኑ መነጋገሪያ ጉዳይ ሆኗል። አሁን ይታያችሁ እንግዲህ ምጽአት ነው እየተባለ የዓለም ፍጻሜ እየተባለ አንደርግራውንድ ቤት ነው የሰሩት እና በምን አይነት ህሳቤን እያስቡ ደግሞ 21 ትሪሊዮን ዶላር ነው ያወጡ ያሉት ባለሀብቶች ብቻ የሚኖሩበት ተብሎ ማለት እና የዓለም ፍጻሜ ሲመጣ ወይ ምድር ዓለም ሲጠቀለል አንደር መሬት ላይ ያለውን ነገር መሬት ሙሉ በሙሉ እንደ የዛሬዋ መሬት እንደማትሆን ማሰብ አለመቻላቸው ያሳዝነኛል እውነት ለመናገር። እና በዚህ ደረጃ ነው መዘዋወታቸውን የቀጠለ ያሉት። ያው ግን ኮሮና እንኳ መጥቶ አይታቸዋል አይደለም። ስንቱን ሀብታም መከራው እንዳሳየ ገንዘብ ምንም ማድረግ እንደማይችል በጥቂቱ እና በጣም ብዙ የተመለከትንበት ነው። ወደ ርዕስ ወዳደረግናቸው አቤት ጉዳዮች እናምራ፣ ወደ ብፁዕ አቡነ ገብርኤል ጉዳዮች እናምራ። በቅድሚያ ብሔር የመሰለውን ነገር እናድምጥ። ነገሮች ትንሽ መስመር የሳቱ ይመስላሉ። የአቡነ ገብርኤል ጉዳይ ዛሬም ከበድ ብሏል። እናድምጥ እስኪ። አካሄዱን ስቶ ወደ መጥፎ መንገድ እንዲሄዱ ምን ያህል እየሰሩ እንደሆነ በዚህ ቪዲዮ ላይ ተመልከቱ። አባ ገብርኤል ከኒሳን

وانو من القبه يسانو القبه هو مين انا في انا كان ينزل توكون جنو በጣም ከበድ ብሏል። ትንሽም ፖለቲካ ነክ ነገር የሆነ ይመስላል። እግዚአብሔር በጎ እንቀዳምጣለን የዲያቆን የሰባኪ የጳጳስን መናፍቅ አለ። የወላይታ ሀገረ ስብከት ሥራ አስኪያጅ ይገርማችኋል። መናፍቅ ከምእመናን ብቻ አይደለም የዲያቆን መናፍቅ አለ፣ የቄስ መናፍቅ አለ፣ የጳጳስ መናፍቅ አለ። ኒስጢሮስ ራሱ ጳጳስ ነው። ድንግል ማርያም ወላዲታ አምላክ አትባልም ብሎ የካደው ኒስጢሮስ ጳጳስ ነው። በ381 ዓም ኒስጢሮስ የተከለውን ኒስጢሮስ የተከለውን የክህደት ሚስማ ቅዱስ ቄሮስ የተዋህዶ ጋሻ የተዋህዶ መዶሻ አንስቶ ኒስጢሮስ የተከለውን ያንን ሚስማር በተዋህዶ ጋሻ ነው ፈንቅሎ የጣለው። እግዚአብሔር ክብርና ምስጋና ይግባ። ዛሬም ይገርማችኋል። ድንግል ማርያም ቤዛዊተ ዓለም አትባልም ብሎ በድፍረትና በትዕቢት አንድ አባት ከመናፍቅ አዳራሽ ላይ ሄደው ይህንን ተናገሩ። ከቤተ ክርስቲያን ግቢ አይደለም፣ ይገርማቸው። ቤተ ክርስቲያንማ ስቅለት ዕለት እኮ ቤተ ክርስቲያን ስግደት ነበር። ህማማት ቤተ ክርስቲያን ስለ ክርስቶስ መከራ እያሰበች ነበር። ኢየሱስ ክርስቶስ ቤዛ ሁሉ ነው። ድንግል ማርያም ቤዛዊት ዓለም ናት። ይሄ ነው ቤተክርስቲያን የምትለው። ከዛ ከአዳራሽ ሄዶ ቤዛዊት ዓለም አትባልም። በዚህ ጊዜ መንፈስ ቅዱስ የመረጣቸው ሥላሴ የመረጧቸው ብፁዕ አቡነ ይስሐቅ በአገረ ስብከታቸው ልጆቻቸው ሰብስበው ልጆቼ፣ አይዟችሁ፣ አይዟችሁ አትሸበሩ፣ ድንግል ማርያም ቤዛዊት ዓለምና አሳውፋይ ሰነሻ ደስ አይልም፣ ደስ አይልም። እስቲ ለቤዛዊተ ዓለም እልልታው ጭብጨባው፣ ይሄነው እንዴ! ይሄነው ምስጋናው፣ ይሄነው እልልታው። እልል በሉ እልል በሉ እልል በሉ። ድንግል ማርያም ቤዛዊተ ዓለም ናት። የዋላችሁ ጳጳሱ የተከለውን ያንን የኑፋቄ ምስማር አባ ይስሐቅ በተዋህዶ መዶሻ ነቅለው ነቅለው ጣሉ። ደስ ይበላችሁ። በኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ዓለም አቀፍ ጉባኤያትን ትቀበላለች። የመጀመሪያ በ325 አሪዎስ የተወገዘበት ጉባኤ ኒቄ አለ። 381 ላይ ደግሞ አቡዲን አሪዎስ እና መቅዶኔስ የተወገዙበት 381 ጉባኤ ቁስጥንጥንያ ይባላል። በ431 ጉባኤ ኤፌሶን ደግሞ ጳጳስ የነበረው ንስጥሮስ ወላዲተ አምላክ አትባልም ና ክልኤ ባህርይ በማለት ተወግዞ ታላቁ ሊቅ ቅዱስ ቄርሎስ ዘእስክንድርያ ታላቅ ነገር ያደረጉበት የሃይማኖት ምዶሻ የተባሉበትን አውስተው ነው የተናገሩት። በመሆኑም ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከትም መልስ ከሰጡ አባቶች መካከል ቀዳሚ ሆነው ተገኝተዋል ማለት ነው። መጋቢ አዲስ እሸቱ አለማየሁ ጳጳስ ሆኖ ማስተማር የማይችል ወይም በደንብ የማያውቅ ከሆነ ባይወጣ፣ ባያስተምር ይሻላል ያሉትን ተካትለን እንመለስ ማስተማር ካልቻለ ጳጳስ መሆን የለም። መቀደስ ካልን ጳጳስ መሆን የለበትም። መቼም ካልተኮሰ ወታደር፣ ካላከመ ዶክተር መሆን የለም። አሁንኛ እምንታመሰው፣ እምንጠበሰው፣ የምንሰጣየው፣ የምንባላው፣ እምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ አሳረፍ ነው። ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ። ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሯችን እሾሃማ ሆነ። እግዚአብሔር በበረት መወለዱን ትቶ በቤተ መንግሥት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ቀደም ሲል ስማቸው የተዘረዘረው የቤተ ክርስቲያን የልዩ ልዩ መምሪያ ኃላፊዎች፣ እግዚአብሔርን ብላችሁ ይቅርታውን ቸርነቱን አምናችሁ ከቅድስት ድንግል እናቱና ከቅዱሳን ባለሟሎቹ ወዳጆቹ የሚገኘውን ጥበቃና ምልጃ ተስፋ አድርጋችሁ በዚህ ቦታ የተሰበሰባችሁ ወገኖቻችን ኢትዮጵያውያን በእግዚአብሔር ስም እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? በሀዘናችንም ሆነ በደስታችን ጊዜ ባተረፍንም ሆነ በከሰርን ጊዜ ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ገንዘብ፣ ጤና፣ ዘመድ ፊቱን ባዞረብን ጊዜ ቀኑ እየጨለመ ሜዳው ገደል እየሆነ ነገሮች ሁሉ የተበላሹ በመሰለበት ጊዜ ከጎናችን ያልተለየው ከመካከላችን ያልጠፋው የጎደለውን እየሞላ የተጣመመውን እያቃና ከትናንት ወደ ዛሬ ያሸጋገረን የጠበቀን በስጋዊ በምድራዊ በኃላፊው ኑሯችን ከእናት ከአባት በላይ እየተንከባከበን እንደ ዓይን ብሌንም የጠበቀን ለሰማያዊ ለማያልፈው ለዘላለማዊ ሕይወታችን በሞቱና በስቅለቱ በትንሣኤውና በእርገቱ ዳግመኛም እመጣለሁ ብሎ በሰጠን ተስፋ የተረጋገጠ ዘላለማዊ ሰማያዊና አምላካዊ ዋስትና የሰጠን የአባቶቻችን አምላክ እግዚአብሔር እስከ ዛሬ ስላደረገው በጎ ነገር ወደፊትም ሊያደርግልን ስላዘጋጀው መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን፣ ይክበር ይመስገን፣ ይክበር ይመስገን። ወልድየ ለመሆርከ ትትቀነ ለእግዚአብሔር አስተዳሉ ነፍሰከ ለሕማም ልጅ ሆይ እግዚአብሔርን አገለግላለሁ ለእግዚአብሔር እገዛለሁ ብለህ በወሰንክበት ቀን ሰውነትህን ለመከራ አዘጋጅ። ዋርት ልበከ ልብህን አቅና፣ ወታገስ መከራውን ታግሰህ ተቀበል። ለመጋቤ ሐዲስ እሸቱ አለማየው እግዚአብሔር አምላክ አለ ሕይወትን ያሰማልን። በእውነት በርከት አድርገው ሰፋ አድርገው ነው ያስተማሩን ማለት ነው። ወደ ቀጣይ መረጃችን ነው የማምረው። ውድና ከባ ቤተሰቦቻችን ሁልጊዜ እንደምለው መረጃው ለመላው ዓለም እንዲዳረስ ላይክ ማድረጋቸው እንዳይዘነጋም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 እንዲሁ ደግሞ በምሽት አንድ ሰዓትና ምሽት አምስት ሰዓት ላይ ወደ እናንተ የመጣው ይገኛለሁ። እዛም ገብታችሁ ሰብስክራይብ አድርጉ። በቲክቶክም እንዲሁ በርካታ ኦርቶዶክሳውያን በጣም በርካቶች የሚካተሉበትን መረጃዎችንም የለቀኩ ይገኛለሁ። እዛም ገብታችሁ እንድትካተሉ እየጋበዝኩኝ ተሰነባበትኩኝ። ክብር ምስጋና ያለው ለአብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።